የኢሳያስ አፈወርቂ ሁለት ጠባቂዎች ተገደሉ። በኤርትራ ሕዝብ ላይ የባርነት ቀንበርን ጭኖ በሚሊዮን የሚቆጠሩ ኤርትራውያንን ስደተኛ ያደረገውና የተቃወመውን ሁሉ ካልገደልኩ በሚል ሀገሪቱን ትውልድ አልባ ያደረጋት ህጻናትንና ዛውንትን ታጣቂ አድርጎ የጦርነት ነጋሪትን እየጎሰመ ያለው ኢሳያስ ትናንት አመሻሽ ላይ ሁለት የሚያምናቸው ጠባቂዎቹ መገደላቸው ተገልጿል። ከግብፅ መንግስት ትእዛዝ ተቀብሎና የግብጽን ተልእኮ ለማስፈጸም ሌት ተቀን እየሰራ ያለው ኢሳያስ ሁለት ጠባቂዎች ተገደሉ በሚል ከአስራ አምስት በላይ የሚሆኑ ተጠርጣሪዎችን መያዙን ተገልጿል። የጭቆና ቀንበር በቃኝ ባሉ ሚሊዮኖች ዘንድ ስሙ በጥቁር መዝገብ የሚጠቀሰው ኢሳያስ አፈወርቂ ኤርትራን በቅጡ የመምራት አቅም ሳይኖረው በኢትዮጵያ ላይ የውክልና ጦርነት ለመጀመር ሲያደርግ በነበረው እንቅስቃሴ የእሱ ተወካዮች በአፋር ክልል ይፋዊ ጦርነት መጀመራቸው ተገልጿል። ይህን አስመልክቶ ከአፋር ክልል መንግስት የተሰጠ መግለጫ አለ፣ ወደ እናንተ ይደርሳል። ከጥፋቱ የማይማረው ጉጅሌው የህወሀት ቡድን በዛሬው እለት በአፋር ክልል ወሰን ውስጥ በመግባት ስድስት መንደሮችን በጉልበት በመቆጣጠር ንጹሃንን በሞርታርና በዙ 23 በመደብደብ የተለመደውን የሽብር ተግባሩን በግልጽ ጀምሯል ሲል የአፋር ክልል መንግስት ገልጿል። በዛሬው ዕለት የአዛውንቶች የህወሓት ጉጅሌ በአፋር ክልል በዞን ሁለት በመጋሌ ወረዳ ቶንሳ ቀበሌ ዋራአ እና ሚልኪ በሚባሉ ሁለት አካባቢዎች ወሰን ተሻግሮ በመግባት በንጹሀን የአፋር አርብቶ አደሮች ላይ የከባድ መሳሪያ ተኩስ በመክፈት የፕሪቶሪያ ስምምነትን ግጭት አዋጅ በግልጽ አፍርሷል። ይህ የህወሓት ጠብ አጫሪ ቡድን በቱንሳ ቀበሌ ላይ ተኩስ በሚከፍትበት ወቅት ሰላም ወዳዶ የአፋር ሽማግሌዎች እንዲመለሱ ቢማጸኗቸውም ጉጅሌው ግን አሻፍረኝ በማለት ግጭቱን አስከትሏል። ይህ ከትላንት ጥፋቱ የማይማረው ተስፋ ቢሱ የህወሓት ጉጅሌ ቡድን ከድርጊቱ በአስቸኳይ ካልተቆጠበ የአፋር ብሔራዊ ክልላዊ መንግስት የዜጎቹን ደህንነትና የወሰኑን ክብር የማስጠበቅ እንዲሁም ራስን ከማንኛውም ውጫዊ ጥቃት የመከላከል ኃላፊነቱን እንደሚወ ወጣ እንገልጻለን ብሏል። የክልሉ መንግስት በሰጠው መግለጫም ይህንን ጥቃት በማስመልከት ትናንት ምሽት ላይ የቀድሞ የትግራይ ክልል ጊዜያዊ አስተዳደር አቶ ጌታቸው ረዳ በትግርኛ ቋንቋ መልእክት ያስተላለፈ ሲሆን፣ እነሆ እኛ ወደ አማርኛ ከልሰነዋል እንደሚከተለው እናሰማቸዋለን። ኋላ ቅሩ ቡድን የፌዴራል መንግስትን ወደ ግጭት ለማስገባት በአፋር በኩል ትንኮሳዎች ፈጽሟል። ይህንንም የአዛዡና ጌታውን የሻዕቢያ አጀንዳ ለማስፈጸም የተደረገ ነው ብሏል ጌታቸው ረዳም። ጥቂት የትግራይ ኃይል አመራሮች በሻቢያ ትእዛዝ ሰጪነት በፌዴራል መንግስት ላይ ትንኮሳ እንደጀመሩና ይህን ትንኮሳ እንዲያቆሙ ጌታቸው ረዳ አሳሰቡም። የኢፌድሪ ጠቅላይ ሚኒስትር የአፍሪካ ቀንድ ጉዳዮች የጸጥታ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳም፣ ፍስሀ ማንጁስና ዮሐንስ ምድድ የተባላችሁ የትግራይ ሰራዊት አመራሮች የጀመራችሁትን የግጭት ቀስቃሽ እንቅስቃሴ አቆሙ ሲል ማስጠንቅቋል። ሚኒስትሩ ኋላ ቀር ቡድን ሲል የጠቀሱት የህወሓት አመራር የፕሪቶሪያ ስምምነት ለመቅደድ ሁሉም አይነት ትንኮሳ ቢፈጽምም የፌዴራል መንግስት የአጽፋ ምላሽ ከመስጠት ተቆጥቧል ብሏል። ኋላቀር ያሉት የህወሓት አመራር ቡድን የፌዴራል መንግስትን ወደ ግጭት ለማስገባት በአፋር በኩል ትንኮሳዎች ፈጽመዋል። ይህንንም የአገዛዙና ጌታውን ሻዕቢያ አጀንዳ ለማስፈጸም የተደረገ ነው ሲሉም ገልጸዋል። በአፋር ክልል በኩል በፌዴራል መንግስት ላይ የተደረገው ትንኮሳ ጄኔራል ፍስሐ ማንጆስና ና ጄኔራል ዮሐንስ መዲድ ናቸው የመሩት፣ ማቆም ያለባቸው እነሱ ናቸው ሲሉ አሳስበዋል። ጦር አውርድ በሚል ጸሎት በራስ ህዝብ ላይ መከራና ጭፍጨፋ መጋበዝ ክህደት ነው ያሉት ሚኒስትር ጌታቸው በትግራይና በአፋር በኩል ያላችሁት የትግራይ ሰራዊት ቲዲኤፍ እና የትግራይ የሰላም ኃይል ቲፒኤፍ የሻቢያን ፍላጎት ለማሳካት ወደ እርስ በርስ ግጭት መግባት የለባቸውም ብሏል። ለትግራይ የሚያስብና እርባና ያለው ሰው ሶስተኛ ዓመቱ ያስቆጠረውን የፕሪቶሪያ ውል ከወዴት ደረሰ ብሎ መጠየቅ ብቻ ነው የሚያዋጣው ሲሉም አቶ ጌታቸው ረዳ ገልጸዋል። ትናንት ከሰዓት በኋላ በትግራይ ኃይሎችና በትግራይና አፋር ክልል አዋሳኝ በሚገኙት ራሳቸውን የትግራይ የሰላም ኃይል ጠባቂዎች ቲፒኤፍ ብለው በሚጠሩ መካከል ግጭት መቀስቀስ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 በበጀት ዓመቱ አንደኛ ሩብ ዓመት የእቅድ አፈጻጸም ማጠቃለያ ግምግማ ላይ ተናግረዋል። የፖሊስን አቅም በከፍተኛ ደረጃ የሚያሳድግና ተልዕኮውን የሚያሳልጥ ዘመናዊ የትጥቅ አቅም በልዩ ሁኔታ መሟላቱን የገለጹ ኮሚሽነር ጄኔራሉ ይህን መጠቀም የሚችልና ለበርካታ ወራት ልዩ ስልጠና እየወሰደ ያለ የልዩ ጸረ ሽብር ኮማንዶ ኃይል በቅርቡ ተመርቆ በሁሉም የሀገራችን አካባቢዎች የትኛውንም አይነት ግዳጅ ለመፈጸም እንደሚሰማራ ገልጸዋል። አክለውም የኢትዮጵያ ፌዴራል ፖሊስ የትኛውንም አይነት ፖሊሳዊ ግዳጅ መፈ የሚያስችል አቅም እየገነባ መሆኑን ጠቅሰው በቅርቡም በሀገሪቱ በየትኛውም ጫፍ የራሱን ግንኙነት በራሱ ለማሳደግ በሚያስችል የኮሚኒኬሽን አቅም ለመፍጠር ለረጅም ጊዜ የሚያገለግሉ ያጭር የመካከለኛና የረጅም ርቀት የመገናኛ የራዲዮ ግንኙነት ስርዓት ወደ ስራ የሚያስገባ መሆኑን አመልክተዋል። በሌላ መረጃ የኤርትራው ፕሬዚዳንት ኢሳያስ አፈወርቂ በቅርቡ በሰጠው ቃለ ምልልስ ኤርትራ ቀይ ባህርን እንዳለም አቀፍ የውሃ መስመር ለመጠበቅ ከግብጽ ጋር ራዕይ መጋራቷን መግለጻቸው ለአዲስ አበባ ተሰጠ ስትራቴጂካዊ መልእክት መሆኑን አንድ ትንታኔ አመለከተም። ኢትዮጵያ በኤርትራ ወይም በሶማሊያ በኩል የባህር በር ለማግኘት የምታደርገው ጥረት የቀጠናውን ሉዓላዊነት የሚጋፋና የድንበር ውጥረትን የሚጨምር ነው ተብሏል። የፕሬዚዳንት ኢሳያስ ንግግር በተለይም በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ውዝግብ ባለበት ወቅት የኢትዮጵያን የባህር በር ምኞት ሊያደናቀፍ የሚችል የግብፅ ኤርትራ፣ ሶማሊያ ትብብር ሊፈጥር እንደሚችል አመላክቷል። ይህ ደግሞ የኢትዮጵያን ቀጠናዊ መገለል ሊያጠናክር እንደሚችልም ተጠቁሟል ይገኛል ፕሬዚዳንት ኢሳያስ ይህንን ወሳኝ የባህር መስመር የማስጠበቅ ኃላፊነት ብቻ የተሰጠው ለባህር ዳርቻ ሀገራት ግብጽ፣ ኤርትራ፣ ሶማሊያ፣ ኤመን፣ ጅቡቲና ሱዳን እንደሆነ አጽንኦት ሰጥተዋል። ማንኛውንም የውጭ ጣልቃ ገብነት ወይም ወታደራዊ መሰረቶች ለመረጋጋት መናጋት እንደ ሰበብ በመጥቀስ ውድቅ አድርጓል። ፕሬዚዳንቱ በሱዳን ቀውስ ላይም አስተያየት ሰጥተዋል። ግጭቱ የመጣው የሀገሪቱን ስትራቴጂካዊ አቀማመጥ ለማወሳሰብ ያለመ የውጭ ጣልቃ ገብነት ውጤት ነው ብለዋል። የቀጠናው ሀገራት የሱዳን የሱዳን ህዝብ የውጭ ተጽዕኖን አስወግዶ ሀገሩን እንዲገነባ ሊደግፉት እንደሚገባም አሳስበዋል። የሱዳን መረጋጋት የቀይ ባህርና የአፍሪካ ቀንድ መረጋጋት ቁልፍ መሆኑን ገልጿዋል። በተጨማሪም ፕሬዚዳንት ኢሳያስ በአፍሪካ ህብረት ላይ ያላቸውን ትችት በድጋሚ ያደሱ ሲሆን ህብረቱ በውስጣዊ ጉድለቶች እና በውጭ ጣልቃ ገብነት ምክንያት ላለፉት አስርት አመታት ሚናውን መወጣት እንዳልቻለም ተናግረዋል። በሌላ መረጃ የአሜሪካ ፕሬዚዳንት ዶናልድ ትራምፕ ባለፈው ሳምንት ዋሽንግተን የኒውክሌር ሙከራ ፕሮግራም ችን እንደምትጀምር ከተናገሩ በኋላ የሩሲያው ፕሬዚዳንት ቭላዲሚር ፑቲን ሀገራቸው አዲስ የኒውክሌር ሙከራዎች የማካሄድ አጋጣሚን እንደምትመረምር ገለጹ። ፕሬዚዳንት ፑቲን ረቡዕ ዕለት ከሩሲያው የፀጥታ ምክር ቤት አባላት ጋር ባደረጉት ስብሰባ ላይ ሩሲያ አሁንም ለአጠቃላይ የኒውክሌር ሙከራ እገዳ ስምምነት ቁርጠኛ መሆኗን ገልጸዋል። ሩሲያ ሁልጊዜም በአጠቃላይ የኒውክሌር ሙከራ እገዳ ስምምነት ስር ያሉትን ግዴታዎቿን በጥብቅ ታከብራለች። ከእነዚህ ቁርጠኝነቶች የመጋፈጥ እቅድ የለንም ብለዋል ፑቲን። ይሁን እንጂ ፕሬዝዳንቱ አሜሪካ ወይም ሌሎች የስምምነቱ ፈራሚ ሀገራት የኒውክሌር ጦር መሳሪያ ሙከራ ማካሄድ ከጀመሩ ሩሲያም ተገቢውንና ተመጣጣኝ ምላሽ ሰጪ እርምጃዎችን መውሰድ ይኖርባታል ሲሉ አክለዋል። በዚህ መሰረት ፕሬዝዳንቱ የሚመለከታቸው ሚኒስቴር መስሪያ ቤቶች እና ኤጀንሲዎች ለኒውክሌር ጦር መሳሪያ ሙከራ ዝግጅት ስራ ለመጀመር ስለሚቻልበት ሁኔታ የተቀናጀ ሀሳብ እንዲያቀርቡ ማዘዛቸውን ተናግረዋል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ በበኩላቸው እስካሁን በይፋ የተወሰነ ነገር እንደሌለ አጽንኦት ሰጥተዋል። ዝግጅት መጀመር አስፈላጊ መሆኑን ገና እየምርምርን ነው ያሉት ፔስኮቭ አሁንም በጠቅላላው የኒውክሌር ሙከራ እገዳ ላይ ባለን ግዴታዎች እንደተገደብንን ብለዋል። ይህ አዲስ ውጥረት የተጀመረው ባለፈው ሳምንት ፕሬዚዳንት ፑቲን ሩሲያ ፖሰይዶን እየተባለ በኒውክሌር የሚሰራ የውሃ ውስጥ ቶርፔዶ ሙከራ በተሳካ ሁኔታ ማጠናቀቋን ካስታወቁ በኋላ ነው። ክቡራትና ክቡራን የቻናላችን ቤተሰቦች እስከመጨረሻው ስለተከታተላችሁን ከልብ እናመሰግናለን። ቻናላችንን ሰብስክራይብ በማድረግ ቤተሰብ በመሆን ቀጣይ የምንለቃቸውን ቪዲዮዎች ወዲያውኑ ማግኘት እንደምትችሉ እንጠቁማለን። ቪዲዮውን ላይክ በማድረግና ሀሳብ አስተያየቶቻችሁን ኮሜንት ላይ በመጻፍም አብራችሁን ቆዩ።